ያልተዘመረለት እንቁ ያገራብት መምህርና ተመራማሪ ዶክተር አረጋይ መረሳ አረፉ። በሀዋሳ ዩኒቨርሲቲ የእንግሊዝኛ ቋንቋና ስነ ጽሑፍ ትምህርት ክፍል መምህርና ተመራማሪ ዶክተር አረጋይ መረሳ ድንገተኛ ህልፈተ ሕይወት የተሰማንን መረር ሐዘን እየገለጽን ለወዳጅ ዘመድ፣ ለቤተሰቦቻቸው፣ ለስራ ባልደረቦቻቸውና ለተማሪዎቻቸው በሙሉ መጽናናትን እንመኛለን። ሀዋሳ ዩኒቨርስቲ። ዶክተር አረጋይ መረሳ እኔን ባዶላ ከፍተኛ ሁለተኛ ደረጃ ትምህርት ቤት በ1978 ዓ ም 11ኛ ክፍል እንግሊዝኛ አስተምሮኛል። በወቅቱ ወጣት፣ ቁመናው ያማረ ተክለሰውነቱ በውትድርና ውስጥ ማለፉን የሚያሳብቅ የመጀመሪያ ዲግሪ ምሩቅ ነበር ከሁለት ዓመት በኋላ 1980 ላይ ደግሞ በቀድሞ ሐዋሳ መምህራን ማሰልጠኛ ተቋም የአሁኑ ቲቲሲ ሳይኮሎጂ አስተምሮኛል። በኋላም የተቋሙ ዳይሬክተርም ሆኖ እንደነበር ሰምቻለሁ። በኋላም ትምህርቱን እስከ ሶስተኛ ዲግሪ ወይም ዶክተሬት በማዝለቅ ህልፈተ ህይወቱ እስከተሰማበት ዕለት በሐዋሳ ዩኒቨርሲቲ በመምህርነት በተለመደው ትጋቱ ሲያገለግል ነበር። እኔንና ዶክተር አረጋይ ሐዋሳ ቲቲአይ ካስተማረኝ በኋላ ለመጀመሪያም ለመጨረሻም ጊዜ የተገናኘው ከ30 ዓመት በኋላ ልክ እንደነ ሁሉ ባዶላ ሁለተኛ ደረጃ ትምህርት ቤት ዶክተር አረጋይ ተማሪ እንዲሁም እስከልፈተ ህይወቱ በዩኒቨርሲቲው የስራ ባልደረባ በሆነው በዶክተር በካሳ አራጋው አማካኝነት ዩኒቨርሲቲው ክበብ ውስጥ ምሳ ላይ ነበር። በሰዓቱ ከጊዜ ርዝማኔው የተነሳ ሊያስታውሱኝ ተቸግሮ የነበረ ቢሆንም በኋላም አስታውሶ አጭርና ጣፋጭ የትዝታ ጊዜ አሳልፈናል። ዶክተር አረጋይ እውነተኛ ፍጹም የሆነ የመምህርነት ስነ ምግባር የተላበሰ ያልተዘመረለት እንቁ የሀገር ሀብት ነበር። እረፍቱም በትናንትናው ዕለት ስሰማ በእውነት ከልብ አዝኛለሁ። እግዚአብሔር ነፍሱን በአጸደ ገነት ያኑርልን፣ በማለትም ሀዘኑን የገለጸው የቅርብ ወዳጃቸውና የእሳቸው ተማሪ የነበረው ነው። እስካሁን ድረስ አብሬያቸው ቆየሁት ሚኪ ነኝ። ኬሚኪ ታቦር እንፎ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሆኑ። በወቅታዊና ታማኒ መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።